እጅግ ያሳዝናል። ከሰባ በላይ ኢትዮጵያውያን በሳዑዲ አረቢያ መገደላቸውን እየሰማን እንገኝ። ሰባ የሚሆኑ ኢትዮጵያውያን ናቸው አንገታቸው የተቀላውና የተገደሉትና። በጣም ነው ያዘንኩት። እስከ መቼ ነው ግን ስደተኛ እንደዚህ በሰው ሀገር ላይ አንገቱ እየተቀላ የሚገደለው? ኦርቶዶክሳውያን አሩሲ ላይ እንደ ጉድ እየታረዱ ነው። አልቆመን በቃ ግድያ፣ ኦርቶዶክሳውያን ግድያ አልቆመን። በአሩሲ ላይ ገለሴ ከተማ ዝማሬ ፓራክሊቶስ ግንቦት 30 እስከ ሰኔ አንድ ድረስ በይፋ እግዚአብሔር አምላክ ወደዚህ ኃላፊነት ያመጣኝ ማንነቴን ለመግለጽ ስለፈለገ ነው። ብፁዕ አቡነ ሳቢሮስ ሰላም ሰላም፣ ጠና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ፣ እንደምንስቆያችሁ፣ እኔ አለሁ እግዚአብሔር ይመስገን። ባያላችሁበት ሰላም መክርስቶስ ይብዛላችሁ ትዳችሁ። ውድ የንቁሃን ሚዲያ ቤተሰቦች ዛሬም እጅግ በሚያሳዝን መረጃ ተመልሼ መጥቻለሁኝ። እጅግ አሳዛኝ ዜና ከሳዑዲ አረቢያ ተሰምቷል። ከሰባ በላይ ኢትዮጵያውያን መታረዳቸው ተሰምቷል። ሙሉ መረጃውን በዝርዝር የማስደምጣቸው ይሆናል። እንግዲህ ይህ መረጃ ከዚህ ቀደም ይህ ነገር እንደሚደረግ አካፍያችሁ ነበረ። ነገሩን ፈጽሞታል። ትናንትና በበዓላቸው ዕለት ማለት ነው። እጅግ በጣም አንጀት የሚነካ የሚያሳዝን ነገር ነው። ለመላው ቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትን ከወዲሁ እመኛለውኝ። በተጨማሪ በአሪሲ ላይ ኦርቶዶክሳዊያን መጨፍጨፍ እንደቀጠለ ነው። በዚህ ቦታ ላይ ያለው ኦርቶዶክሳውያን ድምጽ ልንሆናቸው ይገባል። እስካሁን ድረስ መስጨፍጨፋቸው አልቆመም። በሌላ በኩል በደሴ ላይ ዝማሬ ጵላቅጦስ በታላቅ ሁኔታ ተዘጋጅቷል። በአካባቢው የሚትኖሩ ኦርቶዶክሳውያን የተደረገላቸውን ጥሪ የማስደምጣቸው ይሆናል። እንዲሁም አቡነ ሳይሮስ እግዚአብሔር ነው የሾመኝ ማንነቴን ሊያሳውቅልኝ ነው ሲሉ የተናገሩበት መረጃ አለ። ብዙዎችን ያስገረመ መረጃ ነው። በቅድሚያ ያስደምጣችኋል ይህን መረጃ። ሁላችሁም ኦርቶዶክሳውያን መረጃውን ለብዙዎች እንዲደርስ በደንብ ጉልበት ስጡት። ከቻላችሁ ሼር አድርጉት። ይህን ቻና ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሁሉ ቀጥታ ወደ ወስዳቸዋለሁ ተከታተሉ። እግዚአብሔር አምላክ ወደዚህ ኃላፊነት ያመጣኝ ማንነቴን ለመግለጽ ስለፈለገ ነው። ብፁዕ አቡነ ሳዊሮስ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሊቀ ጳጳስ ከጠቅላይ ቤተ ክህነት የአስተዳደር ሰራተኞች ጋር ባደረጉት የትውውቅ መርሃ ግብር መልእክት አስተላልፈዋል። በዚህም ባስተላለፉት አባታዊ መልእክት ቤተክርስቲያን አንድነቷ ተጠብቆ ስብከተ ወንጌል ተስፋፍቶ ልማቷ ተፋጥኖ እድገቷ ተረጋግጦ ልዩነቶቻችን ጠበው አንድነቶቻችንም ጸንተው በተግባር የሚገለጥ ተቋማዊ ስራ ሰርተን የቤተክርስቲያንን እድገት በተግባር አረጋግጠን የቤተክርስቲያንን ልዕልና ለማስጠበቅ በጋራ መስራት ይኖርብናል ያሉ ሲሆን ብፁዕነታቸው አክለውም እግዚአብሔር አምላክ ወደዚህ ኃላፊነት ያመጣኝ ማንነቴን ለመግለጽ ስለፈለገ ነው ያሉት ብፁዕነታቸው ከዘጠኝ ዓመታት በፊት የተጀመሩ ህንፃዎች መቋጫ አጥተው ዛሬ ድረስ እናያቸዋለን። በዚህ ዘመን በዘጠና ቀናት ህንፃዎች በሚገነቡበት ጊዜ የኛ ህንፃዎች እስከ ዛሬ አለማለቃቸው ያሳዝናል፣ ካሉ በኋላ እነዚህና ሌሎች የልማት ስራዎችን በአጭር ጊዜ ውስጥ ለመፈጸም እንሰራለን ሲሉ ተደምጠዋል ማለት ነው። ብፁዕብነ ሳይሮስ ብፁዕብነ ሳይሮስ አክለውም ቤተክርስቲያን በብዙ ፈተና ውስጥ እንደምትገኝ የገለጹት ጠቅላይ ስራ አስኪያጁ በመላ ሀገራችን የሚስተዋለውን መለያየት ወደ አንድ በማምጣት የቅድስት ቤተክርስቲያናችንን አንድነት ለማጽናት ለዓላዊነቷን ኩላዊነቷን ቤተክርስቲያን እውን ለማድረግ በርትተን እንሰራለን ብለዋል ብፁ አቡነ ሳይሮስ። በመጨረሻም ከመንግስት አካላት ጋር ተግባብተን እንስራ ስንል በጋራ በሚሰሩና የቤተክርስቲያንን መብት በምናስጠብቅበት ሁኔታ በጋራ እንሰራለን ማለት ነው ያሉ ሲሆን በርካታ ውይይቶች ከተደረጉ፣ በርካታ ንግግሮች ከተደረጉ በኋላ የትውቅ መራግብሩ በዚህ ተፈጽሟል ማለት ነው። ብፁ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆኖ መሾማቸው ሁላችንም የምናስታውሰው ነው። ኦኬ እንግዲህ መረጃውን እንደሰማችሁት ነው። ብዙ አቡነ ሳውሎስ ይህን ነገር እንግዲህ እንደሚያደርጉ ተናግረዋል ማለት ነው። እናሳበላችሁ በዚህ ጉዳይ ላይ የራሳችሁን ሀሳብ ኮመንት ላይ የምታስቀምጡልኝ ይሆናል። አሁን ደግሞ የምንሄደው ሄደው ከሳውዲ አረቢያ የሰማነውን ምርዳ ውስጥ ዘምጣችኋለኝ። በጣም እጅግ የሚያሳዝን ዜና ነው እየሰማን ያለ ነው። እስኪ መረጃውን ተከታተል እንመለስ። እጅግ ያሳዝናል። ከሰባ በላይ ኢትዮጵያውያን በሳውዲ አረቢያ መገደላቸውን እየሰማን እንገኛለን። ኢትዮጵያውያን በሳውዲ አረቢያ በተለያዩ ወንጀሎች ተጠርጥረው የሞት ፍርድ ተፈርዶባቸው የነበረ ሲሆን በትናንትናው እለት በሳውዲ አረቢያ መንግስት ተፈጻሚ ሆኗል። ንቃቄ በሳውዲ አረቢያ የምትኖ ሀገሩ ኢትዮጵያን ከተለያዩ ወንጀሎች እራሳቸውን ጠብቁ እንላለን። መልካም ቀን። ሀይ ጋይስ እንዴት ናችሁ? ደህና ናችሁ? ዛሬ በጣም በሚደብር ዜና ነው የመጣሁት። ያኔም ጠዋት ስነሳ ነው ዜናውን ያየሁት እና እጅግ በጣም ነው ልቤ የተሰበረው። በእውነት ወደ ሳውዲ አረቢያ የተሰማው ዜና ነው እና ከዚህ በፊትም ሰምቻለሁ። እስር ቤት ናቸው ያሉት እና እንደሚገደሉ ሰምቼ ነበረ። ግን እንደዚህ በጣም በቅርብ ይሆናል ብዬ አላሰብኩም ነበር ነው ከታሰሩት ውስጥ ሰባ የሚሆኑ ኢትዮጵያውያን ናቸው አንገታቸው የተቀላውና የተገደሉትና በጣም ነው ያዘንኩት። እስከ መቼ ነው ግን ስደተኛ እንደዚህ በሰው ሀገር ላይ አንገቱ እየተቀላ የሚገደለው? እውነት በጣም አንጀቴ ነው የበላኝ። እኔ አላቅም ለስደተኛ ያለኝ አመለካከት የተለየ ነው። ግን እውነት ቤተሰብ በጣም ነው የሚያሳዝነው። እባካችሁ ስደት የምትሄዱ ወይ ከሄዳችሁ በትክክለኛው መንገድ ስሩ። የእነሱን ህግ የሚጻረር ነገሮች ስትሰሩ፣ ደግሞ ምህረት የላችሁም። ታውቃላችሁ የሀገራችሁ ህግ ነው ያ ነገር ነው። ለመላው ቤተሰብ እግዚአብሔር አምላክ መጽናናቱን ይስጣችላሉ። በጣም እውነት ያማል። ይህ መረጃ ማሰማት ቢሆን መስማት ያማል። በጣም የሚያሳዝን ነገር ነው፣ እየሰማን ያለ ነው። ያልፍልናል ብለው ወጥተው የእናት አባታቸውን ችግር እንሞላለን ብለው ወጥተው የህት ወንድሞቻቸውን ቀዳዳ እንሸፍናለን፣ ጫማ እንቀይራለን ብለው የወጡ ውድ ኢትዮጵያውያን ወንድሞቻችን በእንደዚህ አይነት መልኩ ማጣት ያሳዝናል። በትናንትና እለት ከሰባ በላይ ኢትዮጵያውያን አንገታቸው መቀላቱ እየሰማን ያለ ነው። በበዓላቸው ማለቱ በጣም እጅግ የሚያሳዝን ዜና ነው። እውነት እላቸዋለሁ። እታችን እንዳለችው እንግዲህ በስደት ሀገር ያላቸው ውድ ኢትዮጵያውያን በቃ እንደ ሀገሩ ህግ ልትኖሩ ይገባል። በጣም የሚያሳዝን ነገር ነው። ለማንኛውም ለመላው ቤተሰቦቻቸው መጽናናትን መኛለሁ። ነፍሳቸውን በአጸደ ገነት ያኖርልን ማለት እወዳለሁ። በአሩሲ ዞን ጃጁ አንጎ ዶቼ የሚባል ቦታ ላይ አንድ ካህንን ጨምሮ ሶስት ምዕመናን ተገድለዋል። ንብረቶቻቸው፣ ከብቶቻቸው ተወስደዋል። ኦርቶዶክሳውያን አሩሲ ላይ እንደ ጉድ እየታረዱ ነው። አልቆምን በቃ ግድያ፣ የኦርቶዶክሳውያን ግድያ አልቆምን። በአሩሲ ላይ እንዳንናገር አትናገሩ ብላችሁናል፣ ግን ደግሞ ኦርቶዶክሳውያን እየሞቱ ነው። መፍትሄው ምንድን ነው? በጣም እጅግ የሚያሳዝኑ መረጃዎች ነው እየሰማን ያለ ነው። እዚህ ደግሞ በሀገራችን በኢትዮጵያ ውስጥ በአሪስ ላይ ኦርቶዶክስ ስለሆኑ ብቻ ማህተብ ስላጠለቁ ብቻ በሃይማኖታቸው መስዋዕትነትን እየከፈሉ ነው ያሉት በሀገራቸው ማለት ነው። በጣም የሚያሳዝን ነገር ነው። በዚህ ቦታ ላይ ብዙ ኦርቶዶክሳውያን ኦርቶዶክስ ስለሆኑ ብቻ ተጨፍጭፈዋል። ይህ ነገር ዛሬም ቀጥሏል፣ ሊቆም ይገባል። ባካችሁ ኦርቶዶክሳውያን ድምፅ እንሆናቸው፣ ድምፃችንን እናሰማ። ከቻላችሁ ቪዲዮ እየሰራችሁ ፖስት አድርጉ፣ ድምጻችንን እናሰማ። ይበቃል፣ ይሄ ነገር ሊበቃ ይገባዋል፣ ሊበቃ ይገባዋል። እስከመቼ ነው እንደዚህ ምንም ጥፋት ሳይኖርባቸው እስከመቼ ነው ኦርቶዶክስ ስለሆነ ብቻ እየተገደል ነው የምንኖረው? በጣም ያሳዝን ነገር ነው። በድፍረት ድንግልናችሁን ካጣችሁ በኋላ በተክሊል የምትጋቡ ሰዎች አላችሁ። አትሳቱ፣ እግዚአብሔር አምላክ አይዘበትበትም። አንዳንድ ሰዎች አላችሁ። በተለያየ ምክንያት ቅድመ ጋብቻ ድንግልናችሁ ከፈረሰ በኋላ ነገር ግን በቃ ሰዎች ምን ይሉኛል ከማለት አንጻር ብቻ በስራ ተተክሊ ለመጋባት የምትሞክሩ እግዚአብሔር ለመዋሸት የምትሞክሩ ይህ በነገራችን ላይ በጣም እጅግ በጣም ከባድ የሆነ ድፍረት ነው። እግዚአብሔር ላይ በጣም ከባድ መደፋፈር ማለት ነው። እንዴት ነው ሰው አስቀድሞ ስህተት ሰራን፣ እሺ በተለያየ ምክንያት ስህተት ሰራን፣ ድንግልናችንን አጣን። ከዛ በኋላ ደግሞ ድጋሚ ያውም የጌታ ቅዱስ ቁርባን በሚፈጸምበት ምስጢር በተክሊል ጋብቻ ላይ በተክሊል መጋባት፣ ይሄ በነገራችን ላይ ለትዳራችሁ ጥሩ በረከትን ሳይሆን እንደው መቅሰፍትን የሚያመጣ ነገር ነው። ትዳራችሁን፣ የነገ ህይወታችሁን፣ የትዳር ህይወታችሁን፣ የነገ ልጆቻችሁ ላይ ምናምን መቅሰፍት የሚያመጣ ነገር ነው። በቃ አንድ ጊዜ ከተሳሳታችሁ ግዴታ አይደለም ባይዘው፣ በግዴታ በተክሊል መሆን አይገባውም። ሰዎች እናንተ ደናግላ እንደሆናችሁ እንዲያስቡ ፈልጋችሁ በተክሊል ከምትጋብታችሁ ትዳራችሁ የመቅሰፍት ከሚሆን፣ ሰዎች የፈለጉትን ይበሉ፣ በቅዱስ ቁርባን በቅዱስ ምስጢር ተጋብታችሁ የተባረከ ትዳር ቢኖራችሁ አይሻልም? የነገ ህይወታችሁ የተባረከ ቢሆን አይሻልም? እንዴት ሰውን ፍራቻ እግዚአብሔር ላይ ትደፋፈራላችሁ? ይሄ በጣም ድፍረት ነውእና እንደዚህ አይነት ነገሮች ብዙ ጊዜ ይደመጣሉ። በተለይ ደግሞ ወይ ክህነት ያላችሁ ዲያቆናት ምናምን ትሆኑና በቃ ዲያቆን ነኝ፣ ነገር ግን በቅዱስ ቁርባን ካገባሁኝ ሰው ምን ይለኛል ከማለት አንፃር ድፍረት ድንግልናችሁን ካጣችሁን በኋላ በተክሊል የምትጋቡ ሰዎች አላችሁ። ይሄ በጣም በጣም እግዚአብሔርን መደፋ ሰዎችን እኮ አይደለም የምትዳፈሩት፣ ወይ የነሳ አባታችሁ ካህኑን አይደለም የምትዳፈሩት፣ ቀጥታ እግዚአብሔር አምላክ ነው። የጌታን ቅዱስ ቁርባን ነው እየተዳፈራችሁ ያላችሁትና እባካችሁን ፍጹም ስህተት የሆነ ነገር ነው። ይሄ ነገር መቆም አለበት፣ መቅረት አለበት። እግዚአብሔር አምላክ ትዳራችሁን እንዲባርክ እግዚአብሔር አምላክ የነገ ሕይወታችሁን እንዲባርክ እግዚአብሔር አምላክ የልጆቻችሁን ነገ የሚወልዱት ልጆቻችሁን እንዲባርክ እባካችሁ። በቃ ድንግልናችሁን ካፈረሳችሁ ታላቅ ምስጢር ነው በነገራችን ላይ ጋብቻ ላይ ትልቁ ምስጢር ባይዞ የጌታን ቅዱስ ቁርባን መቀበል የጌታ ቅዱስ ቁርባን መቀበል ነው በነገራችን ላይ ተክሊል ሲሆን እኮ ቀሪው ነገር ሽልማት ነው አይደለ ስለዚህ ታላቁን ምስጢር በቃ በቅዱስ ቁርባን ከተጋባችሁ ይህ በጣም ትልቅ ነገር የሚያስመሰግናችሁ እንጂ በፍጹም የሚያሳፍር ነገር በቤተ ክርስቲያን በምንም አይነት ወይ መጋባት የሚያስከብር እንጂ የሚያሳፍር ነገር ሆኖ አያውቅ። ስለዚህ ይህንን ነገር ወቁ። ሰላም ክርስቶስ ይብዛላችሁ። ኦኬ እንግዲህ ወንድማችን አቡ እያለ ያለውን ነገር በእውነት ኦርቶዶክሳዊ ሆናችሁ የምታደርጉ ካላችሁ ራሳችሁ ነው ይሸውራችሁ ያላችሁት እግዚአብሔር አይዘበትበት እግዚአብሔር አይዘበትበትም። እንደዚህ አይነት የምታደርጉ ሰዎች ብዙ እንዳላችሁ ብዙ መረጃዎች እየወጡ ነው። አንድ መረጃ ላስደምጣችሁ። ወንድማችሁ የሚቆ ሚን ነገር እየተናገረ ያለው ነው። እንመለስ። እኔና ባለቤቴ በተክሊል ተጋባን። ቆይቼ ስሰማ ግን ባለቤቴ ከእኔ በፊት ከሌላ ሴት ጋር እንደተኛው ሰማው እንደዚህ ይቻላል ወይ ብላ አንዷ በውስጥ ነገረች። በደንብ አርጋችሁ አዳምጡኝ። ስለማታዳምጡ ነው ስህተት እየሰራችሁ ያላችሁት። መንፈሳዊ ነገር አዳምጥ፣ እስከ መጨረሻው ሼር አርግ። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 26 ላይ ያለችው አንቃ ልናገር ሳይገባው እንጀራ ይበላ ሳይገባው የጌታን ጽዋ የጠጣ የክርስቶስ ቅዱስ ሥጋና ክቡር ደግሞ እዳ አለበት ይላል፣ ቃል በቃል መጽሐፍ ቅዱስ። ስለዚህ ድንግል ሳትሆኑ በተክሊል የምትጋቡ ሰዎች መቼም ልብሳችሁ ወልቆ አይፈተሽም፣ እግዚአብሔር ግን ሁሉን የሚመረምር አምላክ ነው። ብለህ ጀምረ አንተ ግን ድንግል ሳትሆን ለታይታ ለማማር ሚስትን ለማስደሰት፣ አንቺ ደግሞ ባልሽን ለማስደሰት ብለሽ ድንግል ሳትሆኑ ተክሊል የምትፈጽሙ ሰዎች የጌታ ቅዱስ ሥጋና ክቡር ደሙ እዳ አለባችሁ ይላል። ማን? ሐዋርያ ቅዱስ ጳውሎስ። ለታይታ ተክሊል አታርግ። ምንም ልዩነት የለውም። ቅዱስ ሥጋና ክቡር ደሙ ለመቀበል ድንግል ካለው ንስሐ ገብተህ መቁረብ ትችላለህ። ቆርበም ይስተናግባት። ምንም ሌላት የተለየ ነገር የለውም። ብራዘር፣ ዋናው ዓላማው ቅዱስ ሥጋና ክቡር ደሙ ነው። በቃ ተክሊል አድርገህ ፎቶ ለመነሳት ምናምን መሽቀርቀር ምናምን ቢቀርብህስ፣ ለምን ፈጣሪን በዚህ መልኩ ታስቀይማለህ? ወንድማችን ሚኮ እግዚአብሔር አክብርልን። በእውነት እንደዚህ በድፍረት የምታደርገ ኦርቶዶክሳውያን በጣም የሚያሳዝን ነገር ነው። እግዚአብሔር አይዘበትበትም። ቢቀርባቸው ቢቀርባቸውስ ምን ችግር አለ? ቁርባን ምንድን ነው? እኩል እኮ ነው አደለ? ምንድ ነው የሚላየው? ተክሊሉ እኮ የክብር አክሊል የምትደፋበት ነው አደለ? ስለዚህ ከእንደዚህ አይነት ስነ ስርዓት ብትወጡ መልካም ነው። እንደዚህ ያለ ድርጊት አውቃቸው የምታደርጉ ደግሞ እጅግ ከፍተኛ ጥንቃቄ የታደርጉ ይገባል። ራሳችሁ ነው የሸውዳቸው ያለችሁት። እግዚአብሔር አይዘበትበትም። ትውልዶችን እያበላሸ ያለ መረጃ አንድ መረጃ ላቀብላችሁ። በጣም እጅግ የሚያሳዝን ነገር ነው። ትንሽ ረዘም ያለ ቪዲዮ ነው። እስኪ እነሱን ስመውና የራሳችሁን ሀሳብ መጨረሻ ላይ ኮመንት ላይ ማስቀመጥ ትችላላችሁ። ሲል አስደምጣችሁ ኢሉሚናቲ ብለህ ተናገር፣ ድብስብስ አድርገህ አታሳልፍ። ምክንያቱም ህይወትን ያጣህበት ነገር ነው። ይህንን ታውቃለህ፣ ትረዳለበት ስነስርዓት አድርጌ ያለሁበትን ነገር ልንገርህ። የተፈጠረው ነገር ያው መጀመሪያ በማህበራዊ ሚዲያ ነው ህይወት የተመሰቃቀለው እና መጀመሪያ ላይ የነበርኩበት ሀገር አዋሳ አካባቢ ነበርና ከዛ ተነስቼ ወደ አዲስ አበባ ያው በአንዳንድ በህይወት ክስረት ውስጥ ገባሁ። እና ወደ አዲስ አበባ ለመሄድ በመገደድበት ሰዓት አንድ በሚዲያ ስራ እንሰጣለን የሚል ስራ እንትን የደረሰኝ እና ያንን ነገር እንትን ለማድረግ በስልክ አወራኋቸው። እሺ ብለውኝ ያንን ነገር እንትን ላረግ ወይ ሞከርኩኝ፣ ላናገራቸው ሞከርኩኝ። በቃ አዲስ አበባ ስትመጣ ደውልልን ብለውኝ ያ ሚዲያ ላይ አገኘኋቸው። ስልኩንም እና ይሄንን ላናግ ያው ሌላውም ሰው ትምህርት ይሆናል ብዬ ነው ይሄንን ነገር የምናገራቸው። ምክንያቱም ማንንም ሰው እንዳይሸወድ ነው ባሁን ሰዓት። እና ሄጄ ላገኛቸው ሞከርኩኝ። ባገኛዋቸው ሰዓት ስልክ ይሄንን የተቀበሉኝ እና አጋጣሚ ሆኖ ስልክ ላይ የራሴ የሆነ ፐርሰናል ቪዲዮዎች ነበሩ፣ ማለፎቶችም ምናምን ነበሩ ከየኔ ሜ ባለቤቴና ያንን ነገር ነው ከስልኬ ላይ የወሰዱት። ወስደው እኔ ባላወቅኩት መንገድ ነው ወስደው፣ በቃ ስንደውል ትመጣለህ በሚል ላኩኝ። ከዚያን እኔም ስራ አገኘሁኝ ብዬ በቃ ኦንላይን ስራ ይሄ ሴልስ ምናምን የሚባል ስራ ትሰራለህ ነው ያሉኝ። ይሄንን ነው እኔ ተረዳሁት እና ተረድቼ ቤት ገባሁ። ቤት ከገባሁ በኋላ ነው እንግዲህ ከአስራ አምስት ቀን በኋላ ስደውል ሳይ ስልካቸውን አይደውሉልኝም። ደውዬ ቼክ ሳረጋቸው ሚሉኝ ምንድን ነው የሆነ ቪዲዮ ፎቶ እንደወሰዱብኝና በዛ ላይ አስፈራሩኝ እንደሞከሩ ነው የዛቱብኝ። በኋላም ያው ያንን ቪዲዮና ፎቶ እናጠፋለን ብር ታምጣ የሚል ወደ ሶስት ሺህ ብር ታመጣለህ የሚል ነገር ሲሉኝ እኔ የሰዓቱ ስራ ፈላጊ ነኝ እንደዛ አይነት ብር ማገኝበት ሁኔታ ውስጥ አልነበርኩኝም። በጣም ግራ ገባኝ። ከዛ ያ ነው ከዛ በኋላ ነው እንግዲህ ሌላ ቪዲዮ እንደገና ይህን ብር ማታመጣ ከሆነ ሌላ ቪዲዮ እኛ እንሰጥሃለን ያንን ቪዲዮ ሰርተክ ከዛ እናጠፋለን የሚል ነገር አሉኝ። የላኩልኝ ቪዲዮ እኔ ምን እንደሆነም ነገሩን ስለማላቅ ሳላውቅ ሰራሁኝና ላኩላቸው። በኋላ ሁለቱን ቪዲዮ ይዘው እንደገና ሌላ አምስት መቶ ሺህ ብር አምጣ በሚል ነው አስፈራርተውኝ። ምንም ማላቅበት ጉዳይ ውስጥ ገባሁኝ። በቃ ወደኩኝ፣ ራሴን አላቅም። እንደገና ድጋሚ ሲያስፈራሩኝ በጣም ሳትኩኝ፣ ራሴን ወደኩ። በቃ ፓለሬዞን እንዳለ ሰውነቴ ሙሉ ሰውነቴ በቃ ድንጋጤ ማለት ነው እና ይሄ ከሆነ በኋላ ነው እንግዲህ ህይወቴ በጣም ምስቅልቅል ውስጥ የገባው። በቃ ይሄንን በማስፈራራት ከበየቀኑ እያስፈራሩኝ ቀጠሉ። ከዛ በኋላ ነው ወደኩኝ። ያው ቤተሰብ ልጆች አሉኝ፣ ወደ ልጆች ባለቤቴም ነበረች። በዚህ ሁኔታ ውስጥ እያለሁኝ ያው ባለቤቴም ከአቅሟ በላይ ሲሆን እናቴ ተጠርታ ነው እንደገና ተመልሼ ወደ ሐዋሳ ልመጣ የተቻልኩት። ወደ ሐዋሳ ስመጣ እናቴ በቅፍ ይዛ ነው የመጣችው፣ ተሸክማ ማለት ይቻላል። ያንን አድርጋ ወደ ቤት ይዛኝ መጣች። ቤት መጥቼ ረጅም ጊዜ ለሁለት ዓመት ራሴን አላቅም ነበር። ራሴን ሳጥኩኝ፣ በቃ ራሴን ስጪ ሙሉ ሰውነቴ ፓላራይዝ ሆነ። ከላይ ከጀም እግሬም ሁሉ ነገር ይበቃ። በዛኔ ያው ህክምናም የተወሰነ አደረግኩኝ ግን ምንም ለውጥ አላመጣም። ለሁለት ዓመት አልጋ ላይ ነበርኩኝ። ለሁለት ዓመት ሙሉ ምንም ምንም ማንንም ምንም አላቅም ነበር። አጋጣሚ ሆኖ ቤተሰቦች ደግሞ በሌላ እምነት ውስጥ ነበሩ ያሉት። ሌላ እንደገና ሌላ ስህተት ነው የተፈጠረብኝ እንደገና ምክንያቱም ይህንን ነገር አመለጥኩኝ ብዬ ስል። እንደገና ደግሞ ወደዚህ ወደ ቤተሰብ ስመጣ ደግሞ የነበሩበት እምነት ሌላ እምነት ነው፣ የፕሮቴስታንት እምነት ውስጥ ነው ያሉት እነሱ ሁሉ እናቴም፣ ቤተሰቦቼ ሁሉ በዚህ ሁኔታ ውስጥ ሆነው መጣው ስመጣ። ምክንያቱም መጀመሪያም ከዚህ ተጣልቼ ሄድኩት፣ በዚህ የተነሳ ነው ከእናቴ ጋር ለምን ሆንሽ በሚል ተጣልቼ ነበር የሄድኩት ወደ አዲስ አበባም ስሄድ እና እንደገና ተመልሼ ስመጣ የእነሱ ጋር ነኝ ያለሁት። ከእልም ከቅዠቴ ስነሳ ከዛ ከሁለት ዓመት በኋላ ስነሳ እነሱ ጋር ነው ያለሁት በኋላ አንገቴ ላይ ክር ተበጥሷል። ብዙ ነገር ብዙ ታሪክ ተፈጥሯል። በቃ ይሄ ሁሉ ነገር ሆኖ አሁን ኦልሬዲ ወደ አምስት ዓመት ሆኖኛል እዚህ ከተቀመጥኩ የትም መሄድ አልቻልኩም። መጨረሻ ላይ ያው ትዳሬም ተበላሸ፣ ተበተነ። ባለቤቴም ወዴት እንደሄደች የማውቀው ነገር የለም። አንዷን ልጅ ብቻ አጠገቤ ነው ያለችው። እሷን ይዤ በአሁን ሰዓት ዊልቸር ላይ ተቀምጬ ተንቀሳቀስኩኝ ያለው ተው አምስት ዓመት እንግዲህ አጥር አድርጌ ስናገር ያው የቀረውን ዮሴፍ ይበልጥ ይናገር። እሱ ጓደኛዬም ስለሆነ በደንብ ያብራራልክ እሱ ጊዜ እንዳልሻማ እኔ ብዙም የማብራራት ችግር ስላለብኝ እሱ ያብራራልክ። ያለውን ነገር አሁን ያለውት በቃ ዊልቸር ላይ በክራንች የተወሰነ የተንቀሳቀስኩ ያው፣ ጉዳዩን በተወሰነ ደረጃ ተሼ አብራርቶታል። ምናልባት ግልጽ እንዲሆንላችሁ ቪዲዮ ከፐርሰናሉ ቪዲዮ በዘለለ እሱ እንትን ያለው ቪዲዮ ምንድነው የኢሉሚናቲ አምልኮ የሚያስፈጽሙበትን ስርዓት ነበረ። መስቀል ዘግዝቆ እንቁላሎችን አድርጎ የተወሰኑ ስርዓቶችን የሚያስፈጽም ቪዲዮ ነው እንዲልክለት ያዘዙት፣ እና ያንን ቪዲዮ ልኮላቸው ከላከላቸው በኋላ ያንን ብር እንዲያመጣ እራሱ ሲያስገድዱት፣ ያው እኔ ረጅም ዓመት ጓደኛ ነው። አስራ አምስት ዓመት አካባቢ ጓደኛ ነው። ምንም የምናውቀው ነገር የለም። እሱ ማንንም ሳያማክረን ቪዲዮ ላከላቸው። ከዛ በኋላ ያ ቪዲዮ በማህበራዊ ሚዲያ ሲለቀቅ ነው ልጁ ፓራላይዝድ ነው። መጀመሪያ ቪዲዮን ላክልን ያሉት ከባለቤቱ ጋር የነበረውን ፐርሰናል ቪዲዮ ነው። ምናልባት እዚህ ሚዲያ ላይ እንደ ሃይማኖትም ፔጅ እንደመሆኑ መናገሩ አስፈላጊ አይደለም፣ ግን ፐርሰናል ቪዲዮ ከተባለ በቂ ነው። የኢሉሚናቲው ግን ምን ያህል ህይወቱን እንዳመሰቃቀለው ማወቅ የሚቻለው ያንን ካየ በኋላ ባለቤቱ ቤተሰቦች ጋር ነው ቪዲዮ የተላከው። መጀመሪያ ፐርሰናል ቪዲዮ ተላከ፣ ቀጥሎ ደግሞ የኢሉሚናቲቭ ቪዲዮ ሲለቀቅበት ልጁ ፓራላይዝ ሆኖ ቤት ተቀመጠ። እንደነገራችሁ እናትየው ፕሮቴስታንት ነች። ልዩ ጩፋ ጋር ይዛው ትሄዳለች። እንግዲህ ነፍሱን ሳያውቅ ማለት ነው። ከዛ በኋላ ዮናታ አልጋ ሄዶ መልካም ወጣት ተምሯል አልፎ ተርፎ በህይወቱ አሁን ላይ እየገጠመ ያለው ነገር ፈለገ እግዚአብሔር ነው። ከህይወቱ ሊያስወጣው የሚችል በጣም ብዙ ቄሶች ገጥመውታል። ይሄ ነገር የገጠመው ነገር ምንድን ነው? እናቱ ፕሮቴስታንት ነች። ከሰዎች ጋር አስተባብረን የተወሰነ ጸበል ሊሄድ ወደ ጊዮርጊስ፣ በርሜል ጊዮርጊስ ሊሄድ ሰዎች የፕሬንት ጌት ሊሸፍኑለት፣ ከዛ በኋላ ደግሞ ለምግብ እዛ ላለው ለተወሰነ ነገር ልጁንም ይዞ ሲሄድ ለምናምን ሰው እያፈላለግንበት ባለንበት ሰዓት ሰማች ይሄ እንግዲህ ኢማጂን ልጁ እምቢ ብሎ ትቶ በስንት እንትን ጸሎት እንዲጀምር አድርጌ ውዳሴ ማርያም እንዲደግም በተቻለው መጠን መዝሙረ ዳዊትን እንዲደግም እየቻለ የማታው እያስተማርኩ እያስተባበርኩ እኔ በመንፈሳዊ ህይወቴ የጠነከርኩ አይደለሁም። እንደሱ ግን ምናልባት ቀጨኔ መድኃኔዓለም ታውቀዋለህ። እዛ ድቁና ተምሬያለሁ። አላገለገልኩበትም ብዙም አላገለገልኩበትም እንጂ ቀጨኔ መድኃኔዓለም ያደግኩ ልጅ ነኝ። እዛም ሰንበት ትምህርት ቤት ፈለገ ህይወት ሰንበት ትምህርት ቤት እዛ ነው ያደግኩትና ባለበት ሁኔታ አሁን በተወሰነ መሰረት እያሳያስኩት ባለበት ሁኔታ እንደናንተ ያለ ሰው የሚያበረታው የሚያጸናው በሃይማኖቱ እንዲበረታ አይዞህ፣ በርታ፣ ጎበዝ የሚለው ሰው ያስፈልገዋል። የተከበበው እንዳለ ቤተሰቦች ሁሉ ፕሮቴስታንቶች ናቸው። እሱ ከዛች ቤት ላይ የተወሰኑ ጓደኞች አዋጥተው ትንሽ ሱቅ ከፍተውለት ጉሊት ይሸጣል። ጉሊት ማለት ድንች፣ ከሰል ምናምን ቁጭ ብሎ እየሸጠ ልጁን እያሳደገ ነው። በዛ ብሎ እህት ወንድሞቹ በፕሮቴስታንት እምነት ወስደው ታግሎ ታግለው አልችል ሲሎ እቤቱ ተቀመጠ። አንገቱ ላይ ማህተብ አረገ። የመቤታችንን ስዕል ቤት ሲያስገባ ቸርች ሲቀር እናትየው አንድ አስር ሜትር ሁለት ሜትር በማይሞላ ቦታ ውስጥ እሱ ከፈተችበት እናቱ። ያንንም ችሎ ፈተና ነው ብሎ ተቀምጦ ጸበል ሊሄድ መሆኑን ስትሰማ ከቤት አስወጠዋለሁ ብላ ዝታ ከጸበል አስቀረችው። አሁን ባለበት አዋሳ መታ የነበረ ሰዓት ቪዲዮዎችን የማይቼ አንተን ለማግኘት ብዙ ጣርን አልቻለም። ቢያንስ እዛ ሄደ አይተኸው ታበረተው ነበረ ታጸናው ነበረ። ጠርተኸውም ቢሆን ስላሴ ቤተክርስቲያን አለ ከጀርባና፣ እባክህ እንደው ይሄንን ወንድሜ እባክህ አትርፍልኝ። በጣም ወደው ጓደኛዬ ነው። በሃይማኖቱ በጣም ተስፋ ቆርጦ። እውነቴን ነው የምልህ፣ ባለቤቱ ከታመመ በኋላ ነው ጥላው ሄደች። ሲታመም ስታይ ጥላው ሄደች። ጥላው ስትሄድ ጉሊት እየሸጠ ልጁን እዚህ አድርሷል። በመንፈስ በመንፈሳዊነቱ ኢሉሚናቲቭ ቪዲዮ ሰርተውበት በዚህ አጋጣሚ ምንም የሚያገናኘው ነገር የለም ከሃይማኖት ጋር። ዮኒማኛ ገብቶ የልጁን ሁኔታ ተረድቶ ይሄን ቪዲዮ የለቀቁትን ሰዎች ሳድስ ሚዲያ ታቁት ይሆናል፣ አጥፉ፣ ይሄን ሚዲያ ፕሮሞሽን እየሰራችበት ነው። ልጁ ተጸጽቶ ይቅርታ ጠይቋል በይፋ። ስለዚህ አጥፉ ተብሎ ሌላ ፕሮሞሽን ይሰሩበት የነበረውን ቪዲዮ አስጠፍቶለታል ገብቶ። በዛውም ለእሱ ማመስገን እንፈልጋለን እናመሰግነዋለን በዚህ ጉዳይ ላይ አዘሯይስ ግን ከዛ በኋላ ያለው በመንፈሳዊ ህይወት ምንም ያገናኘው ስለ ነገር ስለሌለ ከሆነ ምክር መቀበል አይችልም፣ ይመክረውም አይችልም ባለበት ደረጃ። ከዛ ወደ መንፈሳዊ ህይወቱ ግን ወደ እናንተ መምጣት አለብን መተናል። እንግዲህ እኔ ወንድሜ እንድታተርፍልኝ ፈልጋለሁ፣ ፈለገ በጣም ሰው ያስፈልገዋል፣ መንፈሳዊ አባት ያስፈልገዋል። በረጅም አመት ቅሟል፣ መጠጥ አያውቅም እንጂ ቅሟል፣ ብዙ አመት ቅሟል። ወደ እመቤቴ የተመለሰው አሁን እመቤቴን ይወዳታል፣ ልጁም እሷም ትወዳለች። በነገራችን ላይ የጴንጤ ቸርች ነው፣ ልጁ የምትማር። እነሱ ሲዘምሩ ዘምሪ ሲሏት የመቤት መዝሙር ካለሆነ አልዘምርም እያለሽ ነው የምትቀመጥ እዛ ቸርች ውስጥ። ምናልባት ይህን ስለ ተናገርኩም ሊያባሯት ይችላሉ ነገ ሰምተው። ግን ልጁ ነጻ ከወጣ ይበቃል፣ በቃ ተሾመ ነጻ ከወጣ ይበቃል። ይሄን ያህል መስዋዕትነት እየከፈለ ነው ልጁ። የቸርች ትምህርት ቤት ነው የምትማር፣ በነፃ ነው የሚያስተምሩለት። ዘምሪ ይሏታል፣ ስለ ሃይማኖት ይጠይቋታል፣ ኦርቶዶክስ ስለምን ማተብሽን በጥሽ እያሉ እያስቸገሯል። እየተማረች ነው ያለችው። ላለው ነገር በመንፈሳዊ ህይወቱ አበርታልኝ። በጣም ብዙ የፈለግንህ ለዚህ ነው። እንግዲህ ይሄ ነው ማለት የምፈልግ።